ክቡራትና ክቡራን ሰላም ጤና ይስጥልኝ። እምነት ሰሚ ነው አካሉ ነኝ። ዛሬ ስለ ሃይማኖት ጉዳይ አንዳንድ ሀሳቦችን አጭር የሆነች ቪዲዮ ይዤላችሁ ቀረብ ያለሁኝ ዋና መነሻ ሀሳብ የምንድን ነው? አንዳንድ ጥራዝ ነጠቅ ሀሳብ ያላቸው ሰዎች እንግዲህ የተለያዩ ሀሳቦችን ያነሳሉ። የሰዎችን ሃይማኖት በመገምገም በመንቀፍ፣ ከሌ እንደዚህ ነው፣ ከሌ እንደዚህ ነው የሚለውን ሀሳብ በማንሳት የራሳቸውን በቃ ጥራዝ ነጠቅ የሆነ የተሟላ እውቀት አይደለም ያልተሟላ እውቀታቸውን ሲያፈሱ እንመለከታለን ማለት ነው ስለዚህ ስለ እነዚህ ሰዎች ምን ማለት አለብን እንዴት ማድረግ አለብን የሚለውን ነገር እኔ ራሴ የሰጠዋትን አጭር ቪዲዮ ሀሳብ አለች እሷን ተከታትለን እንመለስ እሷን ካያቸው በኋላ እንግዲህ ሰብስክራይብ ላይክ ሼር ማድረጋቸውን አትርሱ ተከታትለን እንመለሳለን ሰላም ሰላም ክቡራትና ክቡራን እንግዲህ ዛሬ ደግሞ ተመልሰናል በአዲስ ሀሳብ በአዲስ ቪዲዮ መጠናል ማለት ነው ዛሬ እንግዲህ ለእናንተ ልናካፍላችሁ የፈለግናቸው ብዙ ሀሳቦች አሉ። ከብዙ ሀሳቦች መካከል እንግዲህ ቀስ እያልን ወደፊት ለመጓዝ ያክል አንዳንድ ሀሳቦች እናነሳለን። ብዙ ሰዎች አሁን ዩቲዩብ ላይ እርስ በርስ በመተቻቸት ሰዎችን በመተቸት ኦርቶዶክሱ ጴንጤውን፣ ጴንጤው ሙስሊሙን፣ ጴንጤው መልሶ ኦርቶዶክሱን በመተቸት ነው በብዛት አሁን የሃይማኖት ክርክሮች ምናምን ሲደረጉ ትመለከታላችሁ፣ ታስተውላላችሁ ማለት ነው። ስለዚህ በእነዚህ ጉዳይ ላይ እስቲ እምነት ሰሜኑ አካሉ ምን አይነት አመለካከታለሁ ምን ይላል የሚለውን አቀርበላችኋለሁ ማለት ነው። የራሴን የግሌን ሀሳብ ማለት ነው። አሁን እንግዲህ አንድ ሰው በፈለገው ነገር ማመን ይችላል። በፈለገው ነገር ማመን ይችላል ሲባል እንዴት ነው፣ እሱ የሚያምነው ሃይማኖት ለግሉ እስከሆነ ድረስ የፈለገውን ሃይማኖት እያራመደ መቀጠል ይችላል ማለት ነው። ግን የእናንተን ሃይማኖት መጥቶ እስካልነካ ድረስ የሆነ አላስፈላጊ የሆኑ ንግግሮችን እስካላደረገ ድረስ የፈለገውን አመለካከት ቢያራምድ ሊተች ይገባዋል ብዬ አላስብም። ሁለተኛ ይህን ያክል እንኳን ደርሶ ቢናገር እንኳን ሀሳብ ቢያነሳ ቢተችም እንኳን የራሳችሁን ደካማ ጎን እናንተ ያላችሁበትን ሃይማኖት ደካማ ጎን ብቻ በመመልከት ስለ እናንተ ሃይማኖት ጥሩ ጥሩ ለማስተማር ጊዜያችሁን ብትጠቀሙበት ሰው የበለጠ ስለ እናንተ ሃይማኖት ጥሩ ነገር ይኖረዋል ብዬ ነው ማስበው። ይህ ማለት ምን ማለት ነው እንግዲህ አንድ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ የሆነ ሰው ስለ ሌሎች ክርስትና ሃይማኖቶች እና ስለ እስልምና ሃይማኖት ከመተቸት እና ስለ እነሱ ነቀፌታ መጥፎ መጥፎ ጎናቸውን እያወጣ ከሚያወራ በሌሎች ሃይማኖቶች መጥፎ ነገር ላይ ተጠምዶ ጊዜውን ከሚያሳልፍና ዩቲቡንም ከሚያጨናንቀው ስለ ራሱ ሃይማኖት ጥሩ ጥሩ ነገሮች ለህብረተሰቡ ቢያስተላልፍ ስለ ኦርቶዶክስ ተዋሕዶ ጥሩ ጥሩ አስተምህሮቶች፣ ስለ በዓላቶቹ እንዴት መከበር እንዳለባቸው መደረግ ያለባቸው እና መደረግ ስለሌለባቸው ነገሮች ስላሉት ጥሩ ጥሩ ነገሮች ስለ ስነ ምግባሩም ጭምር ምንድን ነው ይህ ሃይማኖት በውስጡ ያለው መልካም ጎን፣ ለማህበረሰቡ የሚጠቅመው የትኛው ጎን ነው፣ ለማህበረሰቡ ማይጠቅመው ተብሎ የተጠቀሱት በሃይማኖቱ ምን ምን ናቸው የሚለውን ነገር እየዘረዘረ ስለራሱ ሃይማኖት በደንብ ለማህበረሰቡ ቢያስረዳ፣ የትኛውም ሰው ይሄን ሃይማኖት እያወቀው እየተረዳው ስለሚመጣ ሰው ለመውደድም ለመጥላትም ምክንያት ይኖረዋል ማለት ነው። ዛሬ ደርሶ አንድ ሳንበድ የሆነ ነቢዩን ፓስተር ብድግ ብሎ የሆነ ነገር ተናገረ ተብሎ ለሱ መልስ ለመስጠት እንደዚህ ከመደርደር እሱ ላይም ትኩረት ከማድረግ እሱንም ቫይራል እንዲወጣ ከማድረግ ትተ የራስን መንገድ በመጓዝ በራስ ሃይማኖት ውስጥ ያሉ መልካም ነገሮችን ብቻ በማስረዳት እና በማስተማር ለሰው ልጆች ተደራሽ መሆን ትችላለ ማለት ነው። ተደራሽ ለመሆን ደግሞ እንግዲህ ከአቀራረብ ጀምሮ አንዳንድ ሀሳቦችን ካገላለጽ ጀምሮ መጥቀስ ያለብን ነገሮችን መጽሐፍ ቅዱሳዊ ሊሆኑ ይችላሉ። የተለያዩ ሀሳቦችን እየጠቀስክ እያስተማርክ ለሰዎች ስለአንተ ስላለ ሃይማኖት መልካም ነገር በመግለጽ ጊዜህን ብታቃጥል መልካም ነው እላለሁ። ይሄ የግል ሀሳቤ ነው። እኔ አሁን ብዙ ጊዜ ስለምመለከት ነው። የአንዱን ሀሳብ ብቻ በመያዝ ተከትሎ ብዙ ትንተናዎች በቃ መሰጠት የሌለባቸው ትንተናዎችም ይሰጣሉ። ስለ ራስ መልካም ነገር እኮ የምታወራበት በርካታ በርካታ ርዕሰ ጉዳዮች እኮ አሉ በጣም ብዙ ጉዳዮች አሉ እኛ ስለ ራሳችን ልናወራበት የምንችለው አንድ ሰው በቃ የራሱ የሚከተለውን ሃይማኖት የሚከለክለውንና የሚደግፈውን ነገር መልካምና መልካም ያልሆነውን ነገር ለይቶ የሚያሳይበትን መንገድ ስለራሱ በደንብ አድርጎ ቢያብራራ ለሰዎች ይሄ ጥቅም ይኖረዋል አንደኛ የራስን ሃይማኖት ፕሮሞት ከማድረግ አኳያ ጥቅም ይኖራል ሁለተኛ ደግሞ የሰው ልጆች ከምን ከምን መጠበቅ እንዳለባቸው በቃ ለሰው ልጅ በሙሉ በቃ የምታስተላልፈው ነገር እየጠቀመና እየተረዳ ይመጣል ማለት ነው ግን ሁሌ ነቀፌታ፣ እከሌ እንደዚህ ያለ እንደዚህ ያለው በዚህ ምክንያት ነው፣ እንደዚህ አይገባም ነበር፣ ለምን እንደዚህ ሆነ ምናምን እያል ሰዎችን ለመዝለፍ እና የእነሱን ነገር ኮሚትመንት ለመስለ ለማስተካከል እነሱን ለማረም ጊዜን ስታጠፋ፣ ስለ ራስ ሃይማኖት ሳታስረዳ፣ ሰዎችም ደግሞ ሳይረዱ ያንተን የነቀፍክባትን ሀሳብ ብቻ በመያዝ ወይ ይደግፈዋል ወይ ይነቅፈዋል። እንግዲህ አስበው ወደ ሃይማኖት ሄድክ ማለት ነው። አንተ እዛ ጋር በተናገርከው መልዕክት ሃይማኖትን በደንብ የማይረዱ ሰዎች ከአንተ ንግግር በመነሳት አንተን ሃይማኖት ሊያደንቁም ሊያንኳስሱም ይችላሉ። እና የራስን ሃይማኖት ላለማስወቀስም በማየውን ስምም ደግሞ ስም ደረጃ ላለማሰጠት ምን ማድረግ አለብህ? ስለ ራስ ስለምታምነው ነገር የትኛውም እምነት ተከታይ የሆናችሁ ሰዎች ስለራሳችሁ ስለምታምኑት ነገር ብቻ ጥሩ ጥሩ ነገሩን ለማህበረሰቡ የሚጠቅመው የሚጠቅመውን ነገር ብቻ ለይታችሁ ብታቀርቡ ሰዎች ስለ እናንተም እየተረዱ ይመጣሉ። ሁለተኛ ደግሞ ነቀፌታና ትችት ስለሌለው ማንም ሰው እናንተ ላይ የማይሆን አስተያየት እና ሀሳብ አይሰጣችሁም ማለት ነው። ግዴታ የሆነ ከዚህ ሃይማኖት በልጣለው የሚባል ነገር የለም። ሃይማኖትና ሃይማኖት አይበላለጥም። ያው ስራና ሰው አይናቅም እንደሚባለው የትኛውም ሃይማኖት አይናቅም። ምክንያቱም የትኛው እንደሚያጸድቅ እና የትኛው ገነት እንደሚያስገባ ደርሶ የመጣ የለም። ሁሉም የኔ ሃይማኖት ልክ ነው የሚለው። ስለዚህ ሁላችንም የራሳችን ሃይማኖት ልክ ነው ብለን አምነን እስከያዝን ድረስ ስለ እኛ ጥሩ ነገር ሰዎች ሊወዱለት የሚችለውን ነገር ሰዎችን ሊያስተምር የሚችለውን ነገር ብቻ ነክሰን በመያዝ እሱ ላይ ትኩረት ብናደርግ መልካም ነው የሚል ሀሳብ አለኝ። በራሴ ሀሳብ አስተያየታችሁን ስጡ። ሰብስክራይ ማድረጋችሁን አትርሱ። እምነት ሰሚ ነው አካሉ ነኝ። እንግዲህ ይህንን ሀሳብ እየጨረስኩኝ ያለሁት በሌላ ሀሳብ እንገናኛለን። እናመሰግናለን ስለተከታተላችሁኝ። አብራችሁን ቆዩ። ቻው እሺ ክቡራትና ክቡራን ተመልካቾቻችን ሐሳቤን እንዴት አያችሁት? ወዳችሁታል? ከወደዳችሁት ሰብስክራይብ፣ ኮሜንት፣ ላይክ ማድረጋችሁን አትርሱ። ከተመቻችሁም ሐሳባችሁን ስጡበት። ይሄ ክፍል አንድ ነው። በክፍል ሁለት ደግሞ ከዚህ የተሻለ እየተደራጀ ይመጣል። እኔ በተለይ እንደዚህ አይነት ስለ ሰው ኮሚትመንት ከሚሰጥ ስለ ራስ ሃይማኖት ደካማና ጠንካራውን ሁሉ በማንሳት ለተከታዮችም ለሌሎችም ስለ እምነቱ ማወቅ ስለሚፈልጉ ሰዎች ሐሳብ መስጠት የሚለውን በጣም ሐሳብ ደግፋለሁኝ። በእንደዚህ አይነት ጉዳዮች ላይ ተከታታይ ቪዲዮዎች እንሰራላቸዋለሁኝ። የዛሬው በዚህ ይጨርሰናል። በቀጣይ እስከምንገናኝ መልካም ቆይታ፣ መልካም ጊዜ ይሁንላችሁ። እናመሰግናለን።